ሸተተኛ እስኪ አፍንጫ ሳይነስ እስከሚዘጋ ድረስ እኮ ነው ጠረን ያመጣው። አፈ ምን ሆነክ ነው? ራስን አጠብቅም፣ እንደ ወጣት እኮ ነው። ለኔ አይደለም ለኔ አይደለም። ቢያንስ ከሰው ጋር ልንዴ የምትውለው ሰዎች በዚህ ልክ ስታጅ ሊደብራቸው ይችላል። ስራ ስራ ስትሰራ ታክሲ ሰው ስጭን ምናምን እኔ እኮ እርቦኛል። ከበለው ዋሊ ደርሰኝ ነው እንዴ? ይሳል አረ አባት ያባት ንገሩ ነው እንዴ? ወርሽ በለው እስኪ ወደዚያ ሄድን ብለህ ቦርሽ። ደግሞ እኛ ፊት ለፊት ነው የምትቦርሽው። እና ታዲያ ሰው ፊት ለፊት ይቦርሻል እንዴ? ሰላም ደግሞ ምን ሰላም። ሰላም ውድና የተከበራችሁ የዩቲዩብ ተከታታዮቻችን፣ እንዴናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ከስንት ጊዜ ቆይታ በኋላ መተናል። ትላንትና የገጠር ቆይታችንን በትንሹም ቢሆን ቀንጨብ ባርጌ ፖስት የላችኋለሁ። ዛሬ እንግዲህ ጊዮንን ፕራንክ እናደርገዋለን እናንተናኛ ሆነ። በመጀመሪያ ግን ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ከሆናችሁ በኋላ ከጊዮን አዶኒ እና ኤልዳና ጋር ፈታ ነው የምትሉት ቤተሰቦቻችን እንወዳችኋለን። ላይክ ኮሜንት፣ ሰብስክራይብ፣ ሼር ለምታደርጉ እጅግ በጣም እናመሰግናለን። ጊዮንም ፕራንክ ልናደርገው ነው። ፕራንኩ ምንድን ነው? ምን ይመስላችኋል እስኪ ገምቱ። እና ጊዮን አሁን ወጣ ብሏል። የለም ስራ ነው ይመጣል። ሲመጣ ያው እንግዲህ ሚስት የሚጠበቅባት ምግብ ምናምን አዘጋጅታ መጠበቅ ነው። ግን እኔ ከዛ በፊት ጥሩ ፕራንክ አዘጋጅቼለታለሁ። እሱም ምንድን ነው ፍቅር ከስራ ከመጣ ቤት ሲገባ እኔን በአባን ሳይስም ቁጭ አይልምና ልክ ሲስመኝ ምንድነው፣ ጠረን አለው አፈብዬ ጓልለው ነው። እስኪ ምን ይላል አምኖ ሚስቴ ጠረን ቢኖሬ ነው እንዳለች ይላል፣ ወይስ እንዴት እንደስቲኛለሽ ብሎ ጥፊ ያቀምሰኛል የሚለውን አብረን እና ያለን ቤተሰቦቼ እየመጣ ነው። መምጫ ሰዓቱን ስለማቅ ስለደወለልኝ መግቢያ ሰርቼ ልጠብቀው ብዬ ነው። የትም እንዳትሄዱ አብረን ፕራንክ እናደርገዋለን አዶኒም አለ አዶኒ የበር ላይ ነው ላምጣው እናንተ ግን እዚሁ ጠብቁኝ እየመጣ ነው በመጀመሪያ ማይካችን እዚህ ጋር እንጠብቃለን ተንኮል ሲሰራ ነገሮች ተደባብቆ ነው አይደለ ታየብኝ ጥሩ ስለማይመጣ ቤተሰቦች እናንተም ደግሞ የፕራንክ አድራጊው አንዱ አካል ስለሆናችሁ ልታዳምጡኝ ይገባል እወዳችኋለሁ አዶኒ ና ና ሰላም በላችሁ። እሺ እዚህ ዘመና ያመሰግናለሁ። ቻው በላችሁ። እንዴት ናችሁ? እንዴት ናችሁ? ሀይ በላችሁ። አባ ሀይ። አሁን አባታችንም ፕራንክ ልናደርገው ነው። አዶኒ ይሄ ማይኩ ነው። አይቶብኛል ቤተሰብ፣ ጣልኩት፣ ጣልኩት። ቤተሰቦቼ ካዶኒ ጋር ሆነን ባባም ፕራንክ ጥየዋለሁ፣ ማሩ ጥየዋለሁ። እዛ ጋር ሰላም በላችሁ። ሰላም በላችሁ። ፕራንክ ልናደርገው ነው። አዶሪናን ሆነል ካሜራ እንዳለ ያያውቅም። እንግዲህ ጠሽ ነው የምናደርገው። ዝም በሉ። ማነው ያ አባት ሲመጣ ሲሮጥ ዛሬ ሳትደውለው እንደ አባው ማለት መጣው ብላል ግን ቶሎ ድንገት መጣ ብዬ ነው ግባ እንጂ ጫማ አላውልቅልህ እንደ ማለት አስለምጃለሁ ብዬ ነው ብትለኝም እባክህ ዛሬ ትንሽ ራሴ ስለሚያመኝ፣ እሺ። ስራ ስራ፣ እንዴት ነበር ስራ

እንዴት? አንተ አፍ እንደዚህ መሆኑን ካወቅክ እንዴት ትስመኛለህ? ታውቃለህ፣ እኔ ሳይነስ እንዳለብኝ። አፍ እንደዚህ ዝጋኝ፣ አፍ

አረ እናቴ እሺ ልቦርሽልሽ፣ ግን እኔ እኮ ልቦርሽ አፈና ነው እንዴ? እኔ ስላልነገርኩ ነው እንዴ? ሲነገር ደግሞ ማመን አለብን። አሁን ጥርስን ተናንቀናል። አለች እኮን በዛ ከሆነ ምን ነው እንደዚህ አይደለም። አይባልም። እህ አይ፣ ስላልተነገረህ ነው እንዴ? አረገኔ አይ፣ ጥርስን ጎርሾ እንብልት ነው እንዴ? በእናትህ ጎርሾው እየነገርኩህ እኮ ነው እንዴ? ያው እዚህ ጋር ማስቲካም አላምጥበትም እንዴ? ጥርስን ጎርሾ እንብልት ነው እንዴ? አይደለም። እኔ እኮ እሺ የምሳ ከበላው በኋላ ደርሶ እሺ ወደኔ አትዙር። ቢያንስ ነው ማስቲካም በተፈጥሮ የምጠራው ደግሞ ያፍጠረን ነው። በቃ የማስቲካው ብላበስ ወይኔ መሽኑ አዲስ ነው ፣ ወይኔ ሽም ሳከበለው፣ ወላሂ ደረሰ ሽም ደም። እሺ ቢያንስ ማስቲካውን ብላ በሰጣው፣ አታስለቅሰው ሱ ማስቲካውን ብላ። እስኪ ቢያንስ ማስቲካውን ብላና ከለቀቀ እንትን እላለው። እማኔ እሺ፣ በባዶ ሆድ ማስቲካ ችግር የለውም ቁርስ በልተ፣ የለም እንዴ እንኳን እስኪ፣ ቢያንስ ታራ። እንዴት ነው እንደዚህ እያወራ እንትን ምን ነው? እስኪ አላምጥና ለይው፣ ቼክ ላድርገው ደግሞ። ከጠፋ ደግሞ ጥርሴን እንት ቦርሻዋለሁ። ያዘው ይሄን እስኪ፣ አይደለም እኔ፣ አዲስ ነው ሚክስ ነው የሆነው አንተ ከባናናው ጋር። እኔ እንዴት ይሄን ጥርስ ደርሶ ሊሸት ይችላል? እንዴት ለያ ሊሸት ይችላል? ሸተተኛ እስኪ አፍንጬ ሳይነስ እስከሚዘጋ ድረስ እኮ ነው ጠረን ያመጣው። አፍ ምን ሆነክ ነው? ራስን አጠብቅም እንደ ወጣት እኮ ነው። ለኔ አይደለም፣ ለኔ አይደለም። ቢያንስ ከሰው ጋር ልን እንደ የምትውለው ሰዎች በዚህ ልክ ስታጅ ሊደብራቸው ይችላል። ስራ ስራ ስሰራ ታክሲ ሰው ስጭን ምናምን፣ እኔ እኮ ርቦኛል ከበለው ዋይ ደርሰብ ነው እንጂ ይሻል አራባ ሲያባስ ንገሩ ነው እንደ ቦርሽ በለው እስኪ። ወደዛ ሄድን ብለህ ቦርሽ ደግሞ እኛ ፊት ለፊት ነው እንደምትቦርሸው። እና ታዲያ ሰው ፊት ለፊት ይቦርሻል እንዴ? ሞመኖካል ፓሴ ባባን ጥርሴን ቦርሽ በለው አይደብርህ። እኔ እኮ ግልፅ ሚስጥ ስለሆንኩ እኮ ነው የነገርኩህ። ምንድነው የምትሆነው ምንነክ ምን ነክ ነው ተው በቃ እዛ ጋር ሄድና ቦርሽ እዛ ጋር ሄድና ቦርሽ ሰው ፊታት ቦርሽ ይደብርናል እኮ አዶኒም ምንም ይደብርናል ቦርሽና እስኪና ላሽተትህ

መቻል ነው እንግዲህ፣ ምን አደርገዋለሁ። እኔ እኔ ሳይነስ ያዘኝ። እኔ እኔ ምንም አዲስ ነገር የለም። የሆነ ነገር የተጠቀምኩት ነገር ቢኖር ልጠራጠር እችላለሁ። እኔ ምንም ፍቅር ምንም

ናበናት፣ በእናትህ እውነቱን ስለነገርኩ ነው እንዴ? ና፣ እሺ፣ እስኪ ምን ደበረህ? እደምታ፣ በቃ ችግር የለውም። እንትን ስልህ አሉ ስራ ነው አባትህ አውቄ ነው። አባትህ ይቅርታ፣ አባትህ አትበይብለውኝ። ተመጋገኘ በነገራችን ላይ ካሜራ ደብቄ ነው። ወይኔ፣ በጣም ነው የማመሰግነው። ይሰምታል ጥርስ ስለ ቦርሽ ማለት ይካሰላኝ። ይቅርታ፣ ስለዚህ

አይ የእውነት ደበረኝ? ወይስ አዎ፣ ደበረኝ። ወይስ ተጠራጠርክ? ምናልባት ሸቷት ይሆን? ግን እኔ ማልታፊ እንደዛ አይነት እንትን ነገር እንትን ብሎ ስለ አልተጠር በቃ እኔ እንጃ። አውቄ ነው አባቴ በጣም ይቅርታ ውድ ቤተሰቦቼ፣ በጣም በቃ እያሳቂታው እያሳዘኔ ነበረ። እንግዲህ በአጭሩ ቋጫሁት። ከዚህ በላይ ለምን አስጨንቀዋለው ብዬ። እንግዲህ የዛሬው ፕራንካችን ይሄን ይመስላል። ተው ያለቅሳል። ሰላም በላቸው አባ ስንተውና፣ ሰላም ሰላም በላቸው። ሰላም ሰላም። ቆይ ሰላም ይበላችሁ። እንዴት ናችሁ በላችሁ። ሰላም በል ማለት፣ ሰላም ሃይ በላችሁ። ሃይ በል። ሀይ ይሄው፣ እንደዚህ ሃይ በል

የዛሬው ቪዲዮ ይሄን ይመስል ነበር። በፕራንኩ ደስ እንዳላችሁ ተስፋ አደርጋለሁ ጊዮንን አብረን ፕራንክ አድርገነዋል። በቀጣይ ቪዲዮ ውስጥ እስከምንመለስ እንወዳችኋለን። ቻው ቻይ በላችሁ፣ አዶኒ ቻው በላቸው ማሩ።